የዩኒቨርሲቲ ተማሪዎች ተቃውሞዋቸውን ገለጡ። ይድረስ ለክቡር ዶክተር አብይ አህመድ። ይድረስ ለክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ፣ የኢትዮጵያ ጠቅላይ ሚኒስትር፣ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹምና የሰላም የኖቤል ተሸላሚ ስለ ቤተ ክርስቲያን ዝም አንለም። ሰላም ጤና ይስጥልኝ ወዳጆች እንደምን ሰንብታችኋል? እንግዲህ ሰሞኑን በተለያየ የሶሻል ሚዲያ ፕላትፎርም እንደዚሁ የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይሄ የመረጃ ጉልበት እንዲኖረው በማድረግ ጀምሩልኝ። ብዙ ሀሳቦች እናነሳለን። ላይክ ሼር በማድረግ ትብር አጋርነታችሁን በማሳየት ከጎናችን ቆሙም ይህ ያሮስ ነው። አዘጋጅና አቅራቢው ደግሞ እኔ ወንድማችሁ ልዑል መብራቱ ነኝ። እጅግ በደንብ ላይክ ሼር አድርጉ፣ ሰብስክራይብ አድርጉልኝ። ምክንያቱም አንድ አይደለም ሁለት፣ ሶስት ከዛ በላይ መረጃዎችን በአስቸኳይ ለእናንተ ያቀረብኩላችሁ እገኛለሁ። ሳይንሳዊ ጉዳዮች፣ ወቅታዊ መረጃዎች፣ ሃይማኖታዊ ጉዳዮችን በስፋት ይዳሰሱበታል። ስለዚህ ውድ ኦርቶዶክሳውያን በደንብ አድርጋችሁ ላይክ በማድረግ ሼር በማድረግ ከናንተ የሚጠበቀውን ነገር በማድረግ እንድትጀምሩ ጭምር እንጠይቃችኋለን። በቀጥታ እንግዲህ ወደ ቪዲዮቹ ነው የማምራው። ከምን ከምንመለከታቸው ጉዳዮች መካከል እንግዲህ በዩኒቨርሲቲ አካዳሚካሊ የምናውቃቸው ብዙ የዩኒቨርሲቲ ተማሪዎች አሉ። እነዚህ የዩኒቨርሲቲ ተማሪዎች ተቋማቸውን የገለጡ ይገኛሉ ድምፃቸውንም እያሰሙም ጭምር እንግዲህ ተማሪዎቹ ተቃውሟቸውን የገለጡበት አመክንዮው ደግሞ ከሶስተኛው ወደ አራተኛ አመት ወደሚሸጋገሩ ተማሪዎች እንግዲህ የማስተማር ወይም እንዲያስተምሩ በትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በቅርብ በተሰጠ መግለጫ መሰረት ይህንን ተከትሎ ነው ይሄ ተቃውሞ የተነሳው በተማሪዎች መካከል። በተለያዩ ቦታዎች ላይ ወደ ቡሌሆራ ዩኒቨርሲቲ ብዙ ቦታዎች ላይ ነው ተቃውሞቹ የተሰሙት። ተማሪዎች ድምጾቻቸውን አሰምተዋል። የተወሰነውን ያህል መረጃ ላጋራችሁና እመለሳለሁ። ዩኒቨርሲቲ ተማሪዎች ሶስተኛ አመት ሲጨርሱ አራተኛ ዓመት ከመግባታቸው በፊት ለአንድ አመት ይሄ በነጻ ያስተማራቸውን ማህበረሰብ ለማገልገልም እራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር ለአንድ አመት። የኢትዮጵያ የዩኒቨርሲቲ ተማሪዎችን ያስቆጠውና ወደ ሰላማዊ ሰልፍ እንዲገቡ እያደረገ ያለው የትምህርት ሚኒስቴር ውሳኔ ምንድን ነው? ዩኒቨርሲቲ ተማሪዎች ሶስተኛ ዓመት ሲጨርሱ አራተኛ ዓመት ከመግባታቸው በፊት ለአንድ ዓመት፣ እንደሚታወቀው የኢትዮጵያ የትምህርት ሚኒስቴር አዲስ የትምህርት ካሪክለም ቀርጾ የተለያዩ ማሻሻዎችን እያደረገ እንደሆነ ይታወቃል። ከዚህም መካከል አንድ ዩኒቨርሲቲ ተማሪ ሶስት ዓመት ይቆይ ከነበረው ወደ አራት ዓመት ከፍ እንዲል እንዲሁም አስራ ሁለተኛ ክፍል የመግቢያ ፈተና መፈተን ብቻ ሳይሆን ተማሪዎች የዩኒቨርሲቲ ትምህርታቸውን ከጨረሱ በኋላ የመውጫ ፈተና ወይም ኤግዚት ኤግዛም ተፈተነው ነው መመረቅ ያለባቸው የሚሉ ህጎች ወደ ትግበራ ገብተው እየተገበሩ ይገኛሉ። አሁን ላይ እየተገበረ ያለው ህግ ግን ብዙ ተማሪዎችን ያስቆጣና ተቀባይነት የሌለው ሲሉ ይገልጹታል። እሱ ምንድነው? አንድ ዩኒቨርሲቲ ተማሪ ሶስት ዓመት ከተማረ በኋላ አራተኛ ዓመቱን ወደ ማህበረሰቡ በመቀላቀል በነፃ ያስተማረው ማህበረሰብ በነፃ አገልግሎት ተመልሶ መጥቶ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 ታዲያ ይህንን ጉዳይ እናንተ እንዴት ታዩታላችሁ? እንግዲህ እንዳደመጥ ነው ነው ተማሪዎቹ ተቋማቸውን እያሰሙ ይገኛሉ። በዚህ ጉዳይ ላይ የመንግስት ዩኒቨርሲቲዎች እስካሁን አንዳቸው የሚሰጡት መግለጫ በእርግጥ የለም። ግን ደግሞ ተማሪዎቹ ቅሬታቸውን አሰምተዋል፣ ድምጻቸውንም ለማሰማት ሞክረዋል ማለት ነው። ወደ ቀጣይ መረጃ እናምራ። ለኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አንድ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መምህር የሆኑት ይድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በማለት አንድ መልእክት ልከዋል። ምንድን ነው የላኩት እናድምጥ። እኔ መጋቢ ሃይማኖት መምህር ሳሙኤል ተክለማርያም እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የአንድ ካቴድራል ሰባኪ ወንጌልና ወጣት አገልጋይ ነኝ። ይድረስ ለክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ፣ የኢትዮጵያ ጠቅላይ ሚኒስትር፣ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹምና የሰላም የኖቤል ተሸላሚ ክቡር ጠቅላይ ሚኒስተራችን፣ እኛ እርሶ ወደ ስልጣን በመጡበት ጊዜ እኛ ኦርቶዶክሳውያን የርሶን የለውጥ ጎዳና ለሀገራችን የሚያበበውን የወደፊቱን ዕጣ ፋንታ በመመልከት ከእርሶ ጋራ የቆምን ከእርሶ ጋራ የቆሰልን በእርሶ የሰላም ጥሪ መሰረት ከእርሶ ጎን የተሰለፈን አማኞች ነን። ነገር ግን ዛሬ በአርሲ በምስራቅ አርሲ ዞን በሽርካና በተለያዩ ቦታዎች ላይ ያሉ ኦርቶዶክሳውያን በእርሶ አመራር ስር ያሉ የእርሶ ልጆች ኦርቶዶክሳዊ የሆኑ ዛሬም ማንነታቸውና ምንነታቸው ባልታወቁ በቀን ብቻ ሳይሆን በሌሊትም ጭምር አንገታቸው እየተቆረጠ ይገኛል። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ የኢትዮጵያ ጠቅላይ ሚኒስትር እርሶ የጀመሩትን የለውጥ ጎዳና ከእርሶ ጋራ የተሰለፈው የዚች አገር የህዝብ ቁጥር ግማሽ የሚሆነው ኦርቶዶክሳዊም ጭምር ነው። ክቡር ጠቅላይ ሚኒስትራችን ሰኔ 16 በደረሰው አደጋ ላይ አንገታቸው ላይ ማዕተብ ያሉ ወንድሞቻችን ተጎድተዋል። ይህ ሁሉ ለእርሶ ካላቸው ፍቅርና አክብሮት ከእርሶ ጎን የተሰለፉ ናቸው። ዛሬ ግን እንደ ሁለተኛ ዜጋ፣ እንደ እንጀራ ልጅ ተቆርጥረው በያሉበት በየተገኙበት በአርሲ ዞን አንገታቸው እየተቆረጠ ይገኛል። ክቡር ጠቅላይ ሚኒስተራችን እርሶ የሁሉም አባት እንደመሆንዎት የተነሳ የሁሉም ሃይማኖቶች የበላይ ጠባቂ እንደመሆንዎት የተነሳ ይቺ ሀገር ለዚች ሀገር ግንባታ ከጥንት ጊዜ ጀምሮ እስካሁን ድረስ ለሀገር ግንባታ ገጽታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያላደረገችው ጥረት የለም። ስለዚህ ትናንት በተናገሩት ነገር ኦርቶዶክስ ማለት ሀገር ናት እንዳሉን፣ ዛሬም የእርሷ ልጆች የሆኑት በየቦታው አንገታቸው እየተቆረጠ ይገኛል። ይህን ግድያ እንዲቆም በቀጥታ ልንናገር የምንችለው የበላይ የሃይማኖቶች ሰብሳቢ ለሆኑትና የበላይ የሃይማኖቶች ጠቅላይ ሚኒስትር ለሆኑት የዚች ሀገር መሪ የእርስ ልጆች የሆን ነው። እኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አገልጋዮች ጭምር ነ ኦርቶዶክሳዊ ማለት ፍቅር ነው። ኦርቶዶክሳዊ ማለት ሰው አክባሪነት ነው። እኛ አምላክ የሆነው አምላካችን እግዚአብሔር በፍቅር እንድንኖር እዚች ሀገር ላይ እንድንኖር ስለፈቀደልን ዛሬ ማየተባቸውን ብቻ እያዩ ኦርቶዶክሳዊነታቸውን እየለዩ የሚገድሉን ሰዎች ለፍትህ እንዲቀርቡልን እንድትከታተል ነው ነው እንግዲህ ከአርቺ ኦርቶዶክሳዊያን ጋር ዛሬም የተሰማ ያሉ መረጃዎች መፈናቀሎች አሉ እንደቀጠሉ ናቸው። በተለይ እንደው አንድ መምራችን አሁንም መግደላቸውን እንደቀጠሉ ናቸው። ስላንተ ቀኑን ሙሉ እንገደላለን እንደሚታረዱ በጎችም ተቆጠርን በማለት በሮሚ 8 ላይ ቅዱስ ጳውሎስ እንዳስቀመጠ እኛም እንደዛ ነን። ዛሬም ስለ ቤተ ክርስቲያናችን ስደት ላይ ነን። ስለ ቤተ ክርስቲያናችን መከራ ላይ ነን። ስለ ቤተ ክርስቲያናችን ሞት ላይ ነን። አርሲ ላይ ብቻ አይደለም፣ በተለያዩ ቦታዎች አርሲ ገነ ነው ቢሰማም ግን ደግሞ በተለያዩ ቦታዎች ላይ ኦርቶዶክስና ኦርቶዶክሳዊነት መከራ ላይ ነው። በሀገራችን ኢትዮጵያ ብቻም ሳይሆን በመላው ዓለማችንም፣ ይህ መከራ ይህ መፈናቀል ይህ ስደት ይህ መከራ ላይ የምንጎነጨው ጽዋ የሰማዕትነት ሴፍ ስለት መከራው እንደቀጠለ ነው። አሁንም መግደላቸውን እንደቀጠሉ ናቸው ሲል መምህራችን እያወራልናል ያስተምርናልና በጣም የማትፈርደው እስከ መቼ ነው የመቼ ይሆን ድምጽህን የምታሰማው ጌታ ሆይ ሲል መልእክት አስተላልፈዋል እና አድምጥ ሰላም ጤና ይስጥልኝ ወዳጆች እንደምን ሰንብታችኋል እንግዲህ ሰሞኑን በተለያየ የሶሻል ሚዲያ ፕላትፎርም እንደዚሁም በተለያዩ የዜና አውታሮች እንደሰማነው በአርሲ ሀገረ ስብከት ውስጥ በሚገኙ የተለያዩ ቦታዎች ላይ በኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች የሆኑ ንጹሀን ኢትዮጵያውያን ላይ ከፍተኛ ግፍና ግድያ ተፈጽሟል፣ እየተፈጸመም ነው። ብዙዎችም በስጋት አካባቢያቸውን ትተው ለመሰደድ ግዴታ ሆኖባቸዋል። እንግዲህ ከቅርብ ጊዜ ወዲህ ተመሳሳይ ነገሮች እየተበራከቱ መጥተዋል። የቅርብ ጊዜ ትግዝታችን እንግዲህ፣ ሁላችሁ የምታስታውሱት በዝቋላ አቦ የሚገኙ መነኮሳት አባቶቻችን በግፍ ተገድለዋል። እንግዲህ ይህ ነገር እየተደጋገመ እየመጣ ነው። ሊቆምም ይገባል። መንግስትም ኃላፊነቱን ሊወጣና ንጹሀን ዜጎችን ከእንደዚህ አይነት እኩይ ተግባር ካላቸው ሰዎች ሊታደግ ይገባል የሚል እምነት አለኝ። የግድ እንግዲህ ኦርቶዶክሳዊ መሆን የሚጠይቅ አይመስለኝም። ሰብአዊነት የሚሰማችሁ ሙስሊሞችም፣ ፕሮቴስታንት እንዲሁም በሌላ ቤተ እምነት ውስጥ የምታመልኩ ሰዎች ሁሉ ከኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ከእኛ ጎን ልትቆሙ ይገባል የሚል እምነት አለኝ። ቤተክርስቲያኒቷን የመጠበቅ ህዝቡን የመጠበቅ አደራ የተጣለባችሁ ኃላፊዎች ከቅዱስ ሲኖዶስ ጀምሮ ብፁዓን አባቶቻችን፣ ከህዝቡ ጎን በመቆም ድምጽ በመሆን ይህ ነገር እልባት እንዲያገኝ ክርስቲያኖች፣ ኦርቶዶክሳውያን በእምነታቸው ምክንያት ጥቃት ሰለባ እንዳይሆኑ መሆናቸውም እንዲቆም የበኩላችሁን ኃላፊነት ልትወጡ ይገባል የሚል የልጅነት ሐሳቤን ላቀርብ ወዳለው እኛም ሁላችንም ምንም እንኳን በቀጥታ ችግሩ ባለበት ቦታ ባንገኝም በዓለም ዙሪያ ያለን ኦርቶዶክሳውያን ክርስቲያኖች እንዲሁም በሌላ ቤተ እምነት ውስጥ የምናመልክ ኢትዮጵያውያን በሙሉ በጋራ ቆመን ኖ ሞር ልንል ይገባል ማለት ነው። አምላካችን እግዚአብሔር እንግዲህ ቤተክርስቲያናችንን ከጠላት ይጠብቅልን፣ ህዝቡንም ከመከራ ከስደት፣ ከሞት ይጠብቅልን። በግፍ የተገደሉትና የሞቱትን ሰማዕታት ወገኖቻችንን ደግሞ ከቅዱሳን ብረት ይደምርልን። አምላካችን እግዚአብሔር ሁላችንንም በያለንበት የዓለም ክፍል ከችግር ከመከራ ሁሉ ይሰውረን። ሰላም እግዚአብሔር ከሁላችን ጋር ወደ ቀጣይ መረጃችን አምራ ከዚህ ርዕስ አንወጣም። ግን ደግሞ መምህራችን መምህር ጳውሎስ ወልደ ሰንበት የተባሉት አን የቤተ ክርስቲያን መምህር በአርሲ ላይ አሁንም ድረስ የመጣ ያለው እና በሌሎች ቦታዎች ላይ የመጣ ያለውን መከራ እንዲህ ሲሉ ይገልጡልናል። እናድምጣቸው። ኖሮ ነው ብዙ ፈተና ቢኖርም አምልኮተ እግዚአብሔርን አለመተው ማመስገንን አለማቋረጥ፣ እየተማጸን ደጅ መጥናት ጥሩ ነው።

የተቆረጠውን የሚቀጥል አምላክ የታመነ ነው። ኢሳይያስ 10 23 ላይ የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል። እግዚአብሔር ይችላል፣ ስሙ የተመሰገነ ይሁን። ስለዚህ ለሚችለው ለእግዚአብሔር ራሱን መስጠት መጠበቅ ነው። በጊዜው ያነሳችኋል ነው አይደል? ቅዱስ ጴጥሮስ ያለው እግዚአብሔር ጊዜውን ጠብቆ ከፍ እንዲያደርጋችሁ በትትና ኑሩ ነው የሚለው። ከኃይለኛው ከእግዚአብሔር እንጂ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል። ግር ውስጥ ያለውን ሰው የጎሰቆለውን ሰው አንገቱን ማጣት ያስደፋውን ሰው ቤቱን ጭር ያለበትን ሰው ግን ጽና መያዝ ያላቋረጠውን ሰው ብዙ ነገር የጎደለበት ሰው ግን ማመስገን ያላቋረጠውን ሰው በእግዚአብሔር ፊት ቅዱሳን ነበሩ ይላል መጽሐፍ። ጻልቃን ነበሩ። ጽድቃችሁ ምንድን ነው? በዚህ መፈተን ውስጥ አለመጉረምረም ትልቅ ጽድቅ እኮ ነው። ሁሉ ነገር ሞልቶልን እንኳን የተሻለ ፍለጋ መናጉረመረም ሰዎች ነን እኛ። ምንም ነገር ሳይኖራቸው ግን አንተ ስላለህን ይበቃናል ብለው የሚኖሩ ናቸው ቅዱሳን ስለዚህ እግዚአብሔር ፈትኖ ሲሰጥ የተሻለ ይሰጣል። ሁሌ እግዚአብሔር አዘጊቶ ሲሰጥ የተሻለ ይሰጣል። ግን መጠበቅ አለመቻል ደግሞ ያከስራል። ብዙ ሰዎች የእግዚአብሔርን ቀን መጠበቅ አቅቷቸው በአቋራጭ መንገድ ሄደው የከሰሩ ሰዎች አሉ። መንገድ የተበላሸባቸው ሰዎች አሉ። እግዚአብሔር በትክክለኛው መንገድ እስከሚመጣ ድረስ መጠበቅ አቅቷቸው የወጡ ሰዎች አሉ። ስለ አርባ አራት ገዳም የሚነገር ታሪካል አርባዎቹ ወታደሮች ማለት ነው። አርባ ቀን ለጾምና ለጸሎት ውሃ ውስጥ እስከ አንገታቸው ገቡ ይላል ታሪካቸው አርባ ቀን ሙሉ ሲጠብቁ ቆይተው 39ኛው ቀን ላይ ግን አንደኛው ሰው በጣም ሰውነቱ በረዶ ስለሰራበት ስላቃተው ትቶ አቋርጦ ወጣ አርባ አንደኛው ቀን ላይ አርባ አክሊል ከሰማይ ወረደ ይላል 39ኙ ላይ አርፎ አንዱ ማረፊያ አጣ አካባቢው ላይ የእነዚያን ሰዎች ሱባኤ የሚደነቅ ገበሬ እያረሱ ሲያያቸው አክሊል ከሰማይ የብርሃን አክሊል ሲወርድላቸው አየ። አንዱ ማረፊያ እንዳጣ ሳይ ከብቱን ትቶ ሮጦ ውሃ መሀል ገብቶ እጆቹን ዘርግቶ ሲቆም እሱ ላይ አረፈበት። እግዚአብሔር እንዲህ አይነት ፀጋ ለሁላችንም ይስጠን። ጠይቀሽው አንቺ የረሳሽው ነገር አለ። እግዚአብሔር ግን ቀን ጠብቆ ይሰጥሻል። እግዚአብሔር የሚሰጠው መቀበል ለሚችሉ እጆች ነው። ሌላውን መንገድ እንዳትረሱት። የምንቀበልበት ቀን ሲደርስ ይሰጠናል። የፍላጎታችን ቀንና የአጠቃቀማችን ቀን ይለያያል። ማን ያውቃል ሁሉን እግዚአብሔር ነው። ግን ቢዘገይም የሚቀድመው የለም። እሱ በጊዜው ይሰማል። እኛ ሰልችቶን ትተን የተውነውን ጠይቀን ጠይቀን ወይ በዚህ አልሰማኝም ብለን የኖርንበትን ነገር እግዚአብሔር ይሰጠናል። አንድ አባት ጸሎታችሁን መዝግቡና ያዙት ይላሉ። እና የሆነ ቀን አጀንዳችሁን ከፍታችሁ ስታዩት የቆማችሁበት ቦታ የለመናችሁት እንደሆነ ይገባቸዋል። የለመኑትን የማይረሳ የሚባለው ለዚህ ነው። የነገሩትን የለመኑትን የማይረሳ የነገሩትን የማይረሳ አባት ነው ያለን። ክብርና ምስጋና ለስሙ ይሁን። የሰበክነው ወንጌል ወንጌልኛ ቤት ሲገባ በረከት መሆኑን የምንጠራጠር ብዙዎች ነው እንዳደመጥ ነው ነው የተወዳቸው የሰዎቻችን አሁንም ማርሲ ላይ ነው የምንገኘው። ምክንያቱም ሰፊ አጀንዳ ስለሆነ መደመጥ ያለበት ስለሆነ ፍትህ የሚጠየቅበት ስለሆነ፣ ስለዚህ አሁንም ምን ጉዳይ ነው ጉዳያችን የምናደርገው አንድ መምህራችንም ተመሳሳይ የሆነ ሀሳቦችን አራምደዋል፣ አስተላልፈዋል። እሱን አስጨምጫቸው መለስ ሲገሉን እንበዛለን። እውነት የት ነው የምንበዛው? ለብዙ ነገሮች ድምፅ እየሆንን አይደለም፣ እየተናገርን አይደለም። አሁን ስላለው ስለ አሪሲው ጭፍጨፋ ማን ሟች ማን ገዳይ፣ የትኛው ትውልድ ነው ሚዲያው ላይ ሲዘዋወር የነበረው? ነጻ ልጅ ሲታይ የኔ ልጅ ነው ብለን እናስብ። እኛ እዛ ቦታ ላይ ያልተገደል ነው ኮ ስላልነበረን ብቻ ነው። ልጆቻችን እዛ ቦታ ላይ እኮ ያልሞቱት ስላልነበሩ ብቻ ነው። አይቀርላቸው ቤቴ ተኝቶ በተኛበት ተዘረፉ ስትል እጅግ በጣም ሊያውም አስተኝቱ ዘማሪ ሳረጋ በተዘረፈ ምን ዘመርክ፣ በምን ጽናና ነው ለሌላ ሽጉጥ የለን አረ ኬታም ጥቼ በምን ጽናና አለው የሚለው ዝማሬ ከእሱ ጋር የተያዘ ታሪክ እናለው። ሰማ በምን ጽናናለው ከሌለኝ በምን ልበርታ ካለክስከኝ በመሪ እንደምንም አድርጎ ለመቆጣጠር ሞከረ ሞከረ፣ አልሳካለትም። ሄደና በእኔ በኩል እንደዚህ በሹፌሩ ና እኔ በሹፌሩ ስትሬት ነበር የነበርኩት። በእኔ በኩል ሄዶ ጉድጓድ ውስጥ ገባ፣ እንደዚህ እንዲህ ተገለበጠ።

ሰላም ልክ ዝማሪዎች፣ በጣም አብዝተህ ምትወዳቸው ሶስት ዝማሪዎች፣ በህይወቴ ያዘንኩበት ማስታወስ ማልፈልገው ቀን የልጄ ቀን ነው። እግዚአብሔር ቢወድ ቢፈቅድ ስንት ልጅ እንዲኖር ትፈልጋለህ? እንደው ምን አይነት ልጅ ነው የማሳድገው? ምን አይነት ልጅ ሊፈጠር ይችል ይሆን? ምን አይነት ትውልድ እፈጥራለሁ? ወጋሪ ወይስ ተወጋሪ? በሁለት ጥይት ተመታ፣ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የስምንት ዓመት ህፃን አታሳምማችሁ ድምፅሽ እንዳይሰማ መጥቶ ይገድሉሻል ለምትባል ህፃን ገና በጨቅላነቱ እግሩን ያጣው ህፃን አያሳስባችሁ ወላጆቻቸው የት እንደሄዱ ግራ ይገባቸው እናቶች ልጆቻቸውን በጀረባቸው አዝሎ በጥይት ሲረሻ ነው አያሳዝኗችሁ የነሱ ህመም ካላሳመመን የነሱ መቁሰል እኛን ካላደማን የነሱ መርከም ካላዳከመን እውነትም የዚች ቤተክርስቲያን አካል አይደለን ጎለናል ማለት ወንድሞቼ እናቶቼ፣ በአርሲ የተገደሉ ክርስቲያኖችም የሚያመን አንድ አካል ስለሆንን ነው። አንድ አካል ሌላ ምንም ትርጉም የለውም። ጌታ ሆይ የተሰዉት ስለኔ ኃጢአት ነው ስለኔ በደል በኔ በደል ምክንያት ነው፣ ይቅር በለኝ ማለት ካልቻለን፣ ራሳችንም በንሳ በእግዚአብሔር ፊት በካህኑ ፊት ማዋረድ ካልቻለን፣ አሁንም የክርስትና ትርጉሙ አልገባንም ማለት ነው። የነሱ ቁስላ አያታመመንም ታይደኛል አያምንም ያስገደላቸው ታርጌት ያደርጋቸው ብቸኛው ምክንያት የክርስቶስ አካላት መሆናቸው። አባቶቼ እናቶቼ ከስጋው ደሙ በራቃችሁ ቁጥር፣ ከንስሓ በራቃችሁ ቁጥር፣ ከስርዓተ ቅዳሴ በራቃችሁ ቁጥር ከዚህ ቅዱስ ህብረት ነው ራሳችሁን እያራቃችሁ ያላችሁ በገዛ ፈቃዳችሁ። ሃይማኖታዊ ግዴታችንን እንኳን በአደባባይ ለመፈጸም እኮ እንሳቀቃለን። የሌላ ቤተ እምነት ጓደኞቻችን አብረውን ቁጭ ብለው አማት በንጸልየን መብላት ይከብደናል። እነሱ እንደዚህ ሲሳቀቁ ታያቸውም፣ እኛ ግን እንፈራለን። ስንጨነቅ መሄጃ ስናጣ ማምለጫ ስናጣ እንደ ለመጸለይ ለመቆም አቅም ስናጣ ሮጠን መተን እዚህ አጥር ስለ ስንቀመጥ የሚሰማን ሰላም እናውቋለን። ባንጸልይ ዝም ብለን ቁጭ ስንል ተጽናንተንም ልባችን ታብሶ ነው የምንሄደው። ሰበባ ሰበብ አያስፈልገንም። ቤተክርስቲያን ለመምጣት ፖስተር መለጠፍ የለበትም። አዋጅ መነገር የለበትም። የአባታችን ቤት ነው፣ የእናታችን ቤት ነው። ስለሚናፍቀን ብቻ መምጣት አለብን። አንዳንዱ ያወቀ መስሎት የተሻለ ነገር ያደረገ መስሎት እኔ ቤቴ ጸልያለሁ እኔ ቤቴ መጽሐፍ ቅዱስ አነባለሁ። እኔ ቤቴ ቃል እግዚአብሔር እማራለሁ። ቤተ ክርስቲያን መምጣት አያስፈልገኝም ይላል። ይህ ስተት ነው ክርስቲያን፣ ስተት ነው። የትም ቦታ ላይ ሆነን የምንጸልየውን ጸሎት እግዚአብሔር ይሰማል። እዚህ ቦታ ላይ ሆነን የምንጸልየውን ጸሎት ግን የበለጠ ይሰማል። ቤታችን ንስሐ መግባት አንችልም። ቤታችን መጠመቅ አንችልም። ቤታችን መቁረብ አንችልም። ቤታችን ሚስጥረ ቀንዲል ቅባ ቅዱስ መፈጸም አንችልም። ሰባቱ ሚስጥራት ቤተክርስቲያን የሚፈጸሙት በቤተክርስቲያን ቅጥረ ግቢ ውስጥ ብቻ ነው። ከየትኛውም የግል ጸሎት በህብረት የሚደረግ ጸሎት ይበልጣል። እኔና እናንተ እኮ ንጽህና ቢኖርን ቅድስና ቢኖርን እግዚአብሔር አምላክ ስለኛ ቅድስና ብሎ ይህን አገር ይምራታል። ብዙ ሰው ቲክቶክ ላይ ይገባና የሶስት ደቂቃ ስብከት ሲሰማ መጽሐፍ ቅዱስን ሙሉ በቃሉ የያዘው የሚመስለው ሰው ባዶ እየሆነን ወደ ባዶነት እየሄድን ራቆታችንን እየሆነን ከእውቀት ንጹህ እየሆነን ጥራዝ ነጠቆች እየሆነን በቃ እንደሆነ ስማርት ሰው አንደኛ እንደይ ነው ሁለተኛ እንዲህ ነው፣ ሶስተኛ እንዲህ ነው፣ አራተኛ እንዲህ ነው ብሎ ይነግረናል። አራት ነጥቦች እንይዛለን። ሌላ እውቀት የለም፣ በቃ አለቀ። ስለዚህ ስራ እየሰራን ይመስለናል፣ እየሰራን ግን አይደለም። ብዙ ሰዎች እንደምትመለከቱት ልጆቻቸውን በአግባቡ መመገብ እስከማይችሉ ድረስ፣ ባል ሚስቱን ማናገር እስከማይችል ድረስ፣ ሚስት ባሏን ማናገር እስከማትችል ድረስ፣ የትዳር ፍቅር እስኪረሳ ድረስ፣ የልጆች አስተዳደግ እስኪረሳ እስኪዘነጋ ድረስ ሁሉም የስልኩ ስክሪን ላይ ነው የሚጫወተው ከማያውቀው ሰው ጋር ይሄ ሱስ ይባላል ይሄ ሱስ ቤተክርስቲያኗን ይጎዳን ትውልዱን ይጎዳን ወደፊት ባዶ ማህበረሰብ ይፈጠራል እግዚአብሔር በእውነት ከዚህ ይጠብቀን ባዶ ማህበረሰብ ይፈጠራል ባዶ ማህበረሰብ አሁን ዝም ብላችሁ አስተውላችሁት ከሆነ ያው አንድ ትውልድ የሚባለው እድሜው በሰላሳ ዓመት ውስጥ ነው የትውልድ እድሜ የሚባለው ምናልባት አሁን ከሰላሳ ዓመት በላይ የሆነው የተወሰነን ጥፍጣፊ ሊኖረን ይችላል ግን እስኪ ግሮው የምናረጋቸው እስከ ሰላሳ ዓመት ድረስ ያለውን ደግሞ ተመልከቱት። ወጣቶች እናንተን ለማሳቀቅ አይደለም፣ እዚህ የምትመጡትን ለማሳቀቅ አይደለም። ግን ደግሞ ተመልከቱት። ልዩነቱ የትምህርት ጥራትን ይዩት፣ ሀብታም የሚሆንበትን መንገድ ይዩት፣ ስለ ትምህርት ያለውን አመለካከት ዩት፣ ስለ ንባብ ያለውን አመለካከት ዩት፣ አረዳድን ተመልከቱት። ምን ያህል ዲፕ የሆነ ኮንሰፕት አለው በትምህርቱ ጉዳይ ላይ፣ በሌላው በሌላው ተመልከቱ። በጥንቱ ጊዜ የተማሩት በጥንቱ ከሪኩለም የተማሩት አባቶች በሁሉም ጉዳይ ላይ ጀነራል የሚባል እውቀት አላቸው፣ ጀነራል ኖውሌጅ አላቸው። የአሁኑ ወጣትስ አንድ ነገር ይይዛል፣ እሱንም ደግሞ ከቻት ጂፒቲ ይሰራ ሀያ ፐርሰንት ቻት ጂፒቲ ይፈቀድለታል፣ ቴሲስ በዛ ይሰራ እዛ፣ እሱ አያውቀውም ሲጠየቅ። ስለዚህ ወደየት እየሄድ እንደሆነ ተመልከቱ። ገለባ የሆነ ትውልድ ወደ ማፍራት እየሄድ ነው፣ እስካሁን ድረስ ይህንን የጠበቀችው እቺ ቤተክርስቲያን ብቻ ናት። ለምሳሌ አሁን ቅዳሴ የሚቀድስ አንድ ቄስ ጎግል እያረገ መቀደስ ይችላል? ካልያዛት አይሆንም። አዶ ቅዱስን በኤርፎን እየሰማ ማለት ይችላል? በዚያ ሰዓት ካልያዛት አይሆንም። የቤተ ክርስቲያን ትምህርት መርጌታው ምናልባት ከዚህ አስቀድሞ ተመልክቶ ሊገባ ይችላል፣ ግን ማህሌት ቁሞ ሌላ ነገር አይመለከትም። ተማሪው እያየ ሊፈተን ይችላል፣ ጎግል እያደረገ ሊፈተን ይችላል። የቤተክርስቲያን ትምህርት ግን በቃል ይወሰናል። መስፈርቱም ከባድ ነው። እቺ ቤተክርስቲያን እውቀትን ጭምር ጥበብን ጭምር ጠብቃ ምት የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን፣ ኦርቶዶክሳዊ መረጃዎችን ወቅታዊ፣ ትኩስ፣ ሰበር የሆኑ ጉዳዮችን ነው የዳሰስን የምንገኘው እንግዲህ እንዳልኳችሁ ሀገራዊ፣ ሳይንሳዊ፣ ሀይማኖታዊ ጥንክሮች በመረጃ በማስረጃ ጭምር ያስደገፍና ቀርብላችኋለን ትንታኔ እንሰጥባችኋለን። ስለዚህ ቤተሰብ ስለምትሆኑ ስለምታበረቱን፣ ስለምትከታተሉን ጭምር እጅግ አድርገን የምናመሰግነው አንድ ጊዜ አይደለም ሁለት ሶስት ጊዜ አራት የምንመጣው ና ያረሱን ሁሌ ምርጫቸው አድርጎ በድጋሚ ለማስተዋሰ ያል ነው ዳችሁ ቤተሰቦቻችን ኦርቶዶክሳያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመለዋለም እንዲደረስ ላይክ ሼር በማድረግ ትብብር አጋኑታችሁ ማሳየት ከጎናችን ቆሞ